እነዚህ አራት ሰዓቶች መጀመሪያው የሌሊት መጀመሪያ ነው። ከመግሪብ እስከ ሻ ያለችው ሰዓት አሁን አብዛኞቻችን ከመግሪብ እስከ ሻ ያለችው ሰዓት በአፍጥር በእያንዳንዱ ሀጅ እናሳልፈዋለን። ነገር ግን ያቺ ሰዓት ሸሪፍ የሆነች ሰዓት ነው። ወሀከዛ የቀን መጀመሪያ፣ የቀን መጨረሻ፣ የሌሊት መጀመሪያ፣ የሌሊት መጨረሻ፣ እነዚህን አራት ሰዓቶች የጠበቀ ሰው አላህ የእድሜውን በረካ ይሰጠዋላሉ።

በራህመት አይኑ ባዎቹን የሚያይበት ቀኑን ጾም ዋጅብ ያደረገበት። ሰውየው ለምንድነው ቀኑን ጾም አላህ ያደረገበት ብሎ የአላህ ባሮች ሲጠየቁ፣ ቀኑን ከጥዋት እስከ ማታ ድረስ ኢባዳ ላይ ነው ያለው ሰውየው። ስራ ላይም ቢሆን ቢተኛም፣ የፈለገ ነገር ላይ ቢሆን ሰውየው ኢባዳ ላይ ነው ያለው። ምክንያቱም ጾመኛ ነው ሰውየው። አሁን እየዘከረ እስከ ማታ ሊከብደው ይችላል። ምክንያቱም ስራ አለ ምን አለ ብዙ ነገሮች አሉ። ነገር ግን ኢባዳ ሆኖ ከቀን እስከ ማታ ቀኑ ሙሉ ኢባዳ ላይ የሚሆንበት ነገር ቢኖር ይሄ ጾም ነው። አላህ ተባረከ ወተዓላ በራሕመቱ ይህንን ጾም ፈርድ አደረገብን። ኢዘን ረሱላችን ለ ላ ሰለም ሰሓባዎችን ያዘጋጇቸው ነበረ። ለምንድን ነው የሚያዘጋጇቸው? ለአላህ ተባረከ ወተዓላ ለራሕመቱ ተዓሩዶ እንዲያደርጉ ያኒ በዛ ሰዓት ላይ ዝናብ ሲዘንብ ሰዎች አሸንዳ ስር ባልዲ እንደሚያስቀምጡት እነዚህም ሰሓባዎች ማለት ነው ተቀምጠው የአላህን ራሕመት የአላህን ራሕመት ተገቢ እንዲሆኑ ያንን የአላህን ራሕመት እንዲያገኙ ረሱላችን

ጁምዓን ሰግዶ ቀጣይንም ጁምዓ ይሰገደ እንደሆነ አላህ ተባረከ ተዓላ ከጁምዓ እስከ ጁምዓ ያለውን ወንጀል አላህ ይምርለታልሉ። ረመን ይሄን ረመን ጾሞ ቀጣይ ረመን የጾመ እንደሆነ አላህ ተባረከ ተዓላ ከረመን እስከ ረመን ያለውን ወንጀሎች በሙሉ አላህ በራህመቱ ይቅር ይልለታልሉ። የአመት ስንቅ የምንይዝበት ወርነ ይመጣልን። ለዚህ ረመኑ ያማረለት ሰው አመቱ በሙሉ አመቱ በሙሉ አማረለታሉ። ይሄ ረመዳን ማለት ረሱላችን ሰለላሁ ዐለይሂ ወሰለም እያንዳንዱ ፈርድ በሰባ ፈርድ የሚባዛበት ነው። አንድ ፈርድ አንድ ዙሁር በሰባ ዙሁር። ልክ አሁን ሻዕባን 29 ላይ በስንት ነው የሚቆጠረው? አንዱ ፈርድ በአንድ ፈርድ ነው የሚቆጠረው። ከዛ በኋላ ልክ ሻዕባን አልፎ አንድ ረመዳን ሲባል የሰዓታት ልዩነት ነው እኮ ወደ ስንት ይቀየራል? አንዱ ሰላት ብቻ ማግሪብ ሰላት ብቻ በሰባ ማግሪብ ይባዛል። ዒሻ ሰላት ብቻ በሰባ ዒሻ ይባዛል ሱና ውስጥ እያንዳንዱ ሱና አሉ አላህ በፈርድ ሂሳብ ይቆጥርለታል። ረሱሎችን ለ ላ ሰለም የንግድ ወር ነው። ለዚህ አላህ ባሮች በዚህ ሌሊቶች ላይ ተራዊህን አንደኛ ረመን ቀኑን በአደቡ መጾም ሁለተኛ ተራዊህን እና ይህንን የጠበቅን እንደሆነ የረመዳኑን ቀናቶች የምንጠቀምበትን እነዚህ የምናውራው ነገሮችን የጠበቅን እንደሆነ ረመዳንን እንጠቀማለን ሰው ረመዳንን ለመጠቀም ዓመታችን እንዲያምርልን የፈለግን እንደሆነ ረመዳንን እንጠብቅለን ረመዳን እንዲያምርልን እነዚህ አራት ሰዓቶችን በቀን ውስጥ እንጠብቅ ረመዳን ውስጥም ከረመዳኖችም

ተሪመ የሀቢቡ መረገድ የሞሻይኮቻችን ሀገር ላይ ምን ይደረጋል? ቀጥታ በቴምር በአንዳንድ ብስኩት ምናምን በውሃ ከፈጠረ በኋላ መግሪብ በጀማ እንሰግዳለን። መግሪብ በጀማ ከሰገድም በኋላ ሁለት ረካ ባዲያን ካሰገዱ በኋላ አራት ረካ ስድስት ረካ እንዲደርስ ማለት ነው። ረሱላችን ስለ ላ ሰለም ምን ይላሉ? መግሪብ ከሰገደ በኋላ ስድስት ረካ ሱና የሰገደ ሰው ዑድለ ለሁ ቢዒባደቲ ፊንተይ ዓሽረ ሰና

24 ሆኖ ማለት ነው። ከዛ በኋላ ከተጨመረስ 36 ሆኖ ማለት ነው። ከዛ በኋላ ከተጨመረስ 48 ሆኖ ማለት ነው። እንደዛ የሆነ ሳምንት ሲሆን ስንት ይሆናል? ወደ 90 ምናምን ያን የሌሊቱን ቀጥራ ጀሪያ ያገኛል ማለት ነው ሰውዬው

ካልቻልን ደግሞ በየሳምንቱ በየጁማው እንስገደው። አልቻልንም፣ በረመዳን አንዴ እንኳን እንስገደው። ሰላቱ ተስቢህ ማለት በጣም ውድ የሆነ ሰላት ነው። ከዚህ በፊት አውርተናል፣ እሱን መለስ ብለን ማየት እንችላለን። ምክንያቱም ረሱላችን ሰለላሁ ዐለይሂ ወሰለም ላጎታቸው አባስ ቢን አብድልሙጠሊብ የሰጡት ሀዲያ ነው። አላህ ተባረከ ወተዓላ ወንጀሎችን ሁሉ የሚምርበት ሰላት ማለት ነው። ኢዘን እሱን ሰላቱ ተስቢህ አሰግዱናል። ሰላሳ ደቂቃ ያልፋል። ኦሬዲ ያችኛው በጣም ውድ የሆነችውን ሰዓት እንድንጠቀም ማለት ነው። ሼካችን ሀቢሞ እንደዛ ያደርጉናል። ከዛ በኋላ ነው ሄደን እራታችንን እንበላለን። ውሃ ከዛ እስከ ሁለት ሰዓት ተኩል እረፍት ካረግን በኋላ ለትራዊህ እንዘጋጃለን ማለት ነው። እዛ የተሪም ተርቲቡ ይህንን ይመስላል። ዘን ሁለተኛው ደግሞ የመጨረሻ ሌሊት፣ አረ ሌይል አላህ ተባረከ ወተዓላ ራህመቱን የሚያወርድበት እንደው ረሱላችን ሰለላሁ ዓለይሂ ወሰለም አላህ ተባረከ ወተዓላ ራህመቱን ያወርድና እንደው ይጠራሉ አሉ ተጣሪ አለ እንዴ፣ ጥሪውን አቤት የምለው ሀጃ ያለው አለ ወይ ሀጃውን የምሰጠው፣ እንደው ብድር ያለበት አለ ወይ ብድሩን የምከፍልለት፣ ወንጀል ያለበት አለ ወይ ወንጀሉን የምምርበት እያለ የሚጠራበት ሌሊት ያቺኛው የመጨረሻ ሌሊት ማለት ነው። ኢዘን ያቺን አኺረ ሌይል የጠበቀ ሰው አላህ ተባረከ ወተዓላ ይወፍቀናና ስለ ሳሊሆቹ ሲናገር ይላል

አስሓር ስሑር ላይ እነሱ በእስትግፋር ነው የሚያሳልፉት ይላል አላህ ተባረከ ወተዓላ። ያቺ ሰዓት በእስትግፋር እንደው አንገታችንን ሰብረን ተጠርዑ እያደረግን ሙናጃት እያደረግን ያቺ ሰዓት እንደዚያ ማለፍ አለባት። የመጀመሪያ ላይ የመጨረሻ ጠበቅን ማለት ነው። የመጀመሪያና የመጨረሻውን ከጠበቅን መሀከሉን ያለውን አላህ ይምርልናል። እንደዚሁም መጀመሪያ ላይ መጨረሻ ላይ ሦስተኛ ደግሞ የቀን መጀመሪያ

ተአመተን አሉ ረሱላችን አላ እግራለንና፣ ዘን የቺ ሰዓት ላይ ይሄንን የጠበቀን እንደሆነ የረመኑን በረመን ላይ ደሞ አስቡት፣ እያንዳንዱ ሱና በፈርድነው የሚጻፈው የረመዳን ሐጅና ዑምራ አጅርና ከዛ በፊት ያለው ሐጅና ዑምራ አጅር አንድ አይደለም። ሶስተኛ ሰዓታችን እንጠብቃለን። እንደገና ሲለጋሉ ረሱላችን ሰለላሁ ዐለይሂ ወሰለም አራት ረክዓ የሰገደ ሰው ልክ እንደነገ አራት ረካ የሰገደ ሰው ለዛ ምን ያረጉነን ሀቢብ ዑመር ሁለት ረካ እሱን ከሰገድን በኋላ ሁለት ረካ ስንሰግድ ንያችንን እስትኻራን እንድንነይት ያደርጉታል ማለት ነው። እስትኻራ እንነይታለን። ኢዘን አራት ረካ የሰገደ ሰው አላህ ተባረከ ወተዓላ ቀኑን ሙሉ አላህ ተባረከ ወተዓላ ጉዳዩ ላይ እሱ ይሆንለታል እ እያንዳንዱ የቀኑን በሙሉ ጉዳዩን አላህ ይሞላለታል፣ አላህ ይወጣለታል። ወህ ከዛ የቀን መጀመሪያ አሳለፍን። ከዛ በኋላ የቀን መጨረሻ የቀን መጨረሻ ደግሞ መግሪብ ከመግባቱ አንድ 30 ደቂቃ በፊት ወር 35 ደቂቃ በፊት ማለት ነው። ከመግሪብ ከመግባቱ ሰላሳ ደቂቃ በፊት ያለችውን የቀን መጨረሻ ሰዓትም የዛ ሰዓትም በአስካር ማሳለፍ አለብን። በአስካር በኢባዳ እስፔሻሊ አሽሀዱ አን ላ ኢላሀ ኢለላህ አስተግፊሩላህ ነስአሉከ ልጀና ወነዑዙ ቢከ ምንናር። ይሄንን ድዋ መርሳት የለብንም። ረሱላችን ሰለላሁ ዐለይሂ ወሰለም ያስተማሩን ሀዲስ ነው። ኢዘን ይሄኛውን ሰዓት